ሰላም ሰላም፣ ወደ ማየ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የለቤቴ አዲስ የሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁ የሆኑ ማለት ነው። እንግዲህ ያው ዛሬ መጥች ያለው በቪዲዮ ማለት ነው በና አብርሽ ጉዳይ አብርሽ ራሱን ስቶ ወደ ሆስፒታል ገብቷል። ያው ሄርሜላ ፍቅሯን ስትገልጽለት እሱ ደግሞ ፌንት በላ ማለት ነው። እንዲሁም በቃ በጣም ማመን ከብዶት ምናምን ነገር እና ውድ ቤተሰቦች ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እኔ የታዘብኩት ነገርን ከነሱ ምን ታዘብኩ መሰላችሁ? እስቲ ታየት እናረጋለን ማለት ነው። እንግዲህ ሄርሜላ ለአብርሽ ፍቅሩን ገለጸች። ማነው ያው ዓለም ያወቀው ነገር ነው ይሄ ነገር እንደምታፈቅረው ግልጽ ነው። አንድ ሴት ልጅ ከአንድ ወንድ ጋር ያን ያክል መቀራረብ ያን ያክል እሱ ግን አዲስ ሆነበት ማለት ነው። እንዴት ነው አዲስ የሚሆንበት? እስካሁን የምታደርግለት ነገር እሱም ደግሞ የሚያደርገው ነገር በጣም ለየት ያለ ነው ማለት። አንዳንዴ የሆነ ሰው ከእናንተ ጎን ሲሆን ይለያል። በፍቅር ምትወዱት ነገር አለ። ኖርማሊ ጓደኝነት አለ፣ ግን በጓደኝነት ብሎ ወንድና ሴት፣ በነገራችን ላይ ዞሮ ዞሮ የሆነ እንትን ይፈጠራል የሆነ ክፍተት ይፈጠራል። በዛ ላይ ከሩታ ጋር ባለው ጸብ፣ የተለያየ ነገሮችን የእሱ ጥሩ ስሜት ባልሆነበት ሰዓት እሷ ተገኝታ እያጽናናችው፣ እሱም ደግሞ ከእሷ ጋር በቃ ሩታን ለመርሳት ባደረገው ነገሮች ማለት ነው ያው እንዳያችሁት ከሀገር ወጣ ከሀገር ወጥቶ ግን ተመልሶ መጣ። እንዲሁም ደግሞ ሩታ ሁሌ እየገፋችው ነው። በዛ በዛ ተነሳስቶ ሲያማው ምን ሲለው ማን በጎኑ ነበረ? ሄርሜላ ነበረች ማለት ነው። ታዲያ ሄርሜላ ብታፈቅረው፣ እኔ ስህተት አለው ሳይሆን የእሱ የሚያቀርብበት ወይም ደግሞ የሚያይበት መንገድ ትክክል አይደለም ብዬ ነው ማስበው ማለት ነው። ያን ያክል በዛን ልክ ስትቀርበው እሱ በዛን ሰዓት እኔ ባለ ትዳር ነኝ በዚህ ልክ ከአንቺ ጋር መቀራረብ የለብኝም፣ ምክንያቱም እየተባባሰ ነው ትዳር የሚመጣው ማለት ነበረበት። እሱ ግን ያንን ነገር ከማድረግ ይልቅ የሄርሜላ በጣም ቀርቧት ስትነካ ወይም ደግሞ የሆነ ሰው ራሱ በቃ ከአጠገቡ ራቂ ስትባል ለምን የሚለው ነበር እሱ ያስቀድመው ማለት ነው። ለእሷ ቀድሞ የሚቆረቆር ነበር ማለት ነው። ታዲያ እንዴት እሷ ፍቅር አይዛትም? እሷ የምታስበው ለሱ ስሜት ለእሷ ስሜት እንዳለው እንደሚወዳት በቃ ባጭሩ እኔ ካጠገቤ ብዙ ነገር አሁን ግዴታ አሁን አፈቅርሃለሁ አለች እንጂ ከዚህ በፊት በብዙ መንገድ ነግረዋለች። አንተ ስትለይ ከጎን የደብረኛል አክተን ካገኘው በኋላ እኔ በጣም ደስተኛ ሆን ያለው ብዙ ነገሮችን አን ካገኘው በኋላ ደስተኛ ነኝ። አንተ ካገኘ በኋላ ኖርማል በቃ ፍቅራቸው እየተገላለጹ ነበር እስካሁን ማለት ነው። ሶ ይሄ ላይ አሁን ላይ እሷ እውነቱን ስታወጣው ሚዲያ ላይ ቪዲዮ ይዛ ከጓደኞቹ ተሰብስባ ፍቅሩን ስትገልጽለት እንደምትወደው ስት ተነግረው ለምን ራሱ ሊሰጥ ቻለ? ይህን ያክል የሩታ ፍቅር ካለው የሩታ የእውነት ሚስቱን ለትዳሩ የሚያከብር ነገር ከሆነ ይህን ያክል ጊዜ ለምን ከሷ ጋር እንደዚህ? አንድ ሰው ለስራ ከተቀራረበ ያን ልክ አለው። እሱ ግን በእያንዳንዱ ጊዜ የእሷ ኋላ ኋላ እሷም ደግሞ ኋላ ኋላ ከጎኑ በቃ ሄርሜላን እያስከተለ ነበር ወደ ሩታ ጋር የሚሄደው እንዲሁም ደግሞ በቃ በፊቱ የምትስመው እንዴ እንዴት ነው አንድ ባለትዳር ወንድ አንድ ሴት ልጅ እንደፈለገች ልትስመው የምትችለው? እንደፈለገች ልታቅፈው ትችላለች? እንዴት ነው ይሄ የሚሆነው? እንዴ አሁን እሱ የሩታ አንድ ወንድ እንደፈለገ ቢያቅፋት እንደፈለገ ቢስማት ምንም አይሰማውም ብላችሁ ታስባላችሁ? እና በጣም በጣም የገረመኝ ነገር እንዴት ነው የራሱ ቢሆን እንዴ? ሩታ እኮ የሆነ ነገር ስታደርግ ወይ ደግሞ በቃ የሆነ ጊዜ አይታችሁ ከሆነ ፕራንክ ለፕራንክ ራሱ ከዳኒ ጋር ስትሆን በጣም ነው የቀወጠው። በጣም ማለት ነው በቃ ቶሎ ብሎ ወደ ሌላ ሴት እሱም እንትን እያለ ማለት ነው። ታዲያ አንዳንዴ ፕራንክ የምንላቸው ወይንም ደግሞ እንደ ቀልድ የቀረብናቸው ሰዎች እንደ ቀልድ ያወራ ነው ነገር የሆነ ጊዜ ላይ ደርሶ እውነት ይሆናል። ምክንያቱም አሁን ከሄርሜላ ጋር በመቀራረቡ ደረጃ ነው ወደ ፍቅር ደረጃ የደረሱት ማለት ነው። እንደገና ደግሞ በሚከፋበት ሰዓት፣ በሚደሰትበት ሰዓት አጠገቡ ነች። በዛ ላይ እንደምታዩት ሄርሜላ በጣም ቀበጥ ልጅ ነች። በጣም ማስደሰት ትችላለች፣ ጭንቀትን ማስረሳት ትችላለች። ነገሮች ሁሉ ቀልል አድርጋ ነው የምታየው ማለት ነው። እኔ የምሬ ነው፣ ሩታ በጣም ትግስተኛ ናት፣ በጣም ጠንካራ ናት። ይህን ሁሉ ነገር ችላ ያለፈችው ለዛ ነው ብያምናለሁ። ምክንያቱም እንኳን አፈቅርሃለሁ ይቅርና አደባባይ ያው አሁን ላይ ሩታም ስህተት እየሰራች ነው። ስህተቷ መሆኑ ጋ ነው ካላችሁ ምናልባት እሱን ትፈልገዋለች፣ ግን እሱም ብሎታል፣ ስመጣ ትገፋኛለች፣ ስሄድ ደግሞ ትቀርበኛለች ብሏል። እና ያው ይሄ የራሷም ስህተት እንዳለ ሆኖ እንዴት ነው እሷ እየገፋችው እሱም ደግሞ ቶሎ ብሎ ወደዛችን ነው የሚሄደው? ወይ ደግሞ እሷ የማይፈልግ ከሆነ ሄርሜላን የሚያፈቅር ከሆነ ያው እውነቱ ለመናገር እኔ ሩታን ነው ፈልገው ከህይወት ውጭ ልኝ ብሎ ተናግሯታል። ከተናገራትም በኋላ ነው እሷ ሩታም እንዳያቿት በጣም በቃ ለመማታት ምናምን ነገር ጀምራ ነበረ ባለፈው። እና እንደዛም እያደረገች ነበረ። በሙዚቃም በማይሆን በቃ ቃላት እየተመላለሱ ነበረ፣ በፎቶ አቀነባብረው ምናምን ነገር እንግዲህ ያንን ሁሉ ተደርጎ አሁን ላይ ሄርሜላ ደግሞ ፍቅሩን ገለጸች፣ እንደምትወደው እውነታውን ተነገረች። ምክንያቱም ሄርሜላ ሲበዛ በጣም ግልጽ ነች። በጣም በቃ ስሜቷን መደበቅ አትፈልግም። ማንኛውም ነገር በቃ እንትን አትልም፣ ያናክል አትጨናነቅም። መሆን ካለበት ይሆናል፣ መሆን ከሌለበት አይሆንም ነው። ብዙ ጊዜ ደግሞ ለሄሩ ለሩታ ማለት ነው። ብዙ ጊዜ ልታስረዳት እንትን ብላለች። ብዙ ጊዜ እሷን ለማስረዳት እሷን ይቅርታ ለመጠየቅ ብዙ ጊዜ ጥራለች። በጣም ብዙ ጊዜ ማለት ይቻላል። እና በእርግጥ አጥፍታለች። አጥፍታ ግን በስነ ስርዓት ይቅርታ ስትጠየቅ ሩታ ይቅር ብጌሻለሁ ከህይወት ይውጪልኝ፣ ብላት ነበረ። እሺ ብላ ተስማምታ እነዚህ ነገሮች ተፈጠሩ ማለት ነው። እና ሩታ ትዳሯን ለማዳን ማድረግ ያለባት ነገር ይቅርታ አድርጋለት። ምክንያቱም ትፈልገዋለች፣ እንደምታዩት አንድ እሱን ከፈለገች ደግሞ ይቅርታ አድርጋለት። ከዚህ በኋላ ወደ ሄርሜላ እንዳይሄድ በቃ ከእሷ ጋር ብቻ እንዲሰራ ጓደኞቹንም መጥፎ ጓደኞቹንም ማስወገድ መቻል አለባት ብዬ አምናለሁ እንደኔ ማለት ነው። እና ይሄ አብርሽ የሚፈረድበት ነገር አይደለም። ሁሌ ጭቅጭቅ፣ ሁሌ ጭቅጭቅ ሲሆን አንዴ እንትን ሰው ይሰለቻል። የሆነ ሰዓ ሲሰለቻችሁ መራቅ ትፈልጋላችሁ ማለት ነው። በቃ ከዛን ሰው ከዛ ጭቅጭቅ መራቅ ትፈልጋላችሁ። በዛ አጋጣሚ ደግሞ በህይወታችሁም ያስደስታችሁ፣ ለእናንተ ቦታ ያለው፣ ለእናንተ የሚጨነቅላችሁ ሰው ታገኛላችሁ ማለት ነው። ያን ኔ ምን ይፈጠራል እናንተ ወደ ሌላ እንትን የመሄድ ይመጣል ማለት ነው። እና የዛሬው ይህንን ይመስላል ማለት ነው። እንግዲህ ለቤት ያዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁ አሳዩኝ ማለት ነው። እኔ ይህንን የተሰማኝን ይህንን ብያለሁ ማለት ነው። እናንተም ደግሞ ሀሳብ አስተያየታችሁን፣ እንዲሁም ደግሞ ይህንን ስሪልኝ ብላችሁ ኮሜንት ስር አስቀምጡልኝ ማለት ነው። እኔም ደግሞ ያው ጥሩ ጥሩ ነገሮችን ለመስራት ነው እየሞከርኩ ነው። ያው ደግሞ ጥሩ ሞድ ላይ ስለአነበርኩኝ ትንሽ ሀዘን ውስጥ ስለነበርኩኝ ጠፍቼ ነበር። ና አሁን ደግሞ ከፈጣሪ ፍቃድ ያው አንዳንድ በህይወታችሁ የሆነ ነገር ይከሰታል። ከዛ ደግሞ የማያልፍ ነገር የለም ያልፋል። ና ተመልሳችሁ መምጣታችሁ አይቀርም። መቆም ግድ ላችኋል ና እና ውድ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ይህንን ትዘት ነው ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ።